የአንድን ሀገር ዘላቂና ሁለንተናዊ ልማት ለማረጋገጥ በስነ ምግባር የታነጸና በክህሎት የበለጸገ ትውልድን ማፍራት ቀዳሚው መንገድ ነው። ይህንን እውን ለማድረግ ደግሞ የወላጆችና የትምህርት ዘርፉ ተዋንያን አበርክቷቸው ከፍተኛ ነው። የአዲስ አበባ ትምህርት ቢሮም ሰላማዊና ውጤታማ የመማር ማስተማር ሂደትን ለማስረጽ በሚከናወኑ ተግባራት ዙሪያ ከወላጅ ተማሪ ማህበርና ከዘርፉ ባለድርሻ አካላት ጋር ውይይት አድርጓል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው የልጆች የመጀመሪያ ትምህርት ቤት ወላጆች መሆናቸውን ገልጸዋል። ትምህርት ቤቶች የክህሎት ማበልጸጊያ በመሆናቸው በትምህርት ተቋማት ሌላ አጀንዳ ማራመድ እንደማይገባም ተናግረዋል። ትምህርት ቤቶች ሴኩላር ናቸው ይባላል። ከሃይማኖትም፣ ከፖለቲካም ነጻ። እዛ ቦታ ላይ የሚደረገው የመማር ማሰማር ብቻ ተማሪዎች እውቀትን፣ ክህሎትን፣ አመለካከትን የሚይዙበት እንጂ ውጭ ያለ የሃይማኖት ጉዳይ ወደ ትምህርት ቤት ገብቶ አጀንዳ አይሆንም ማለት ነው። በዚህ ላይ ወላጆች የሚጠበቅባችሁን እንድትወጡ ልጆቻችሁን በትምህርት ቤት ውስጥ ፍጹም ሰላማዊ ሆነው የትምህርት ስርዓቱ በሚፈቅደው መንገድ ብቻ እንዲማሩ መደገፍ፣ ማበረታታት ያስፈልጋል። የጋራ መግባባት ለሰላማዊ መማር ማስተማር በሚል ሀሳብም የውይይት መነሻ ሀሳብ ቀርቦ ውይይት ተደርጎበታል። በትምህርት ጉዳይ ላይ ወላጅና ትምህርት ቤት በጋራ መስራት እንዳለባቸው የትምህርት ቢሮ ምክትል ቢሮ ኃላፊ አቶ አሊ ከማል ተናግረዋል። ትምህርት ቤት የተቋቋመው ለተማሪው ነው እንጂ መምህር ለመቅጠር አይደለም። ርዕሰ መምህር ስራ እንዲያገኝ አይደለም። ትምህርት ቤት የከፈት ነው። ተማሪዎች እንዲማሩ ነው ትምህርት ቤት የተቋቋመው ተማሪ እንዲማርና እንዲማር ብቻ ነው። ለተማሪዎች መማር ማን ያስፈልጋል? መምህር ያስፈልጋል። እርሰ መምህር ያስፈልጋል። ወላጅ ያስፈልጋል። እዛ ትምህርት ቤት ውስጥ እናንተ ወላጅ ናችሁ። የትምህርት ቤቱ እንደ መምህሩ እንደ እርዕሰ መምህሩ ባለቤት ናችሁ። በትምህርት ቤቶች ዙሪያ ያሉ አዋኪ ድርጊቶችን በመከላከሉ ረገድ ወላጆች የማህበረሰቡ አንድ አካል ናቸውና ይህንን የሚጸየፉ ከመሆን ባለፈ ድርጊቱን ለመከላከል ቁርጠኛ መሆን እንዳለባቸው አስገንዝበዋል። ማገናዘብ በማይችሉ ክፉና ደጉን መምረጥ በማይችሉ ህፃናት ዙሪያ እንዴት መሸቀጥ ያስባል? ወላጅ እኮ የሚጠበቅበት ይህን ማስፈን ነው። ህብረተሰቡ የሀሳሰብ ቢኖር አዋኪ ጉዳይ እራሱ ከህብረተሰቡ ይጠፋል። በትምህርት ዙር አይኖርም። እኔ ልጆች ዙሪያ ይህን ማድረግ አልፈልግም። በልጆች ዙሪያ ይሄንን ሰርቼ የት ላረገው ነው ብሩን ያ ልጅ እኮ ከትምህርት ቤት ተናጥቦ በዛ ሱስ ተዘፍቆ ያ ሰው ሀብት አፍርቶ በሰላም ይኖራል እንዴ? ግን የብዙዎቻችን ስራ ይጠይቃል። እኛ ተቀይረን ማህበረ እያንዳንዱ ሰው እኩል ልጅ አለው። እያንዳንዱ ሰው እህት ወንድም አለው። የሚከፍተውም ሰውየው እኮ አለው። እሱም እኮ ባለቤት ነው፣ ወላጅ አለ የውይይቱ ተሳታፊዎችም በጋራ ሊሰራባቸው ይገባል ባሉ ጉዳዮች ላይ አስተያየቶችን ሰንዝረዋል። በትምህርት ቤቶቻችን ዙሪያ ላይ ያሉ የተለያዩ ማዕከሎች አሉ፣ የገበያ ማዕከሎች እነዛን እንደው ቢያንስ ማራቅ፣ ብዙ ማራቅ የማንችልበት አጋጣሚዎች ቢኖሩም የፖሊስ የጸጥታ አካላት በአካባቢው ላይ መኖር ቢችሉ፣ ሁሉም ወላጅ ለልጁ ኃላፊነት ወስዶ አቅም ያለው አስጠኝ በመቅጠር አቅም ባይኖረው ራሱ እየደገፈ እያስጠና ወይም በትምህርት ሁኔታ ያለውና በስነ ምግባርም ደረጃ ስነ ምግባር ይዘው እንዲያድጉ ቢያደረግ የሚጠቅመው ለራሱ ነው እና ርዕሳን መምህራኖች ጠንካራ ከሆኑ መምህራን ጠንካራ ይሆናሉ፣ ተማሪዎችንም ያንጻሉ። ለሰላማዊ የመማር ማስተማር ሂደት ከወላጆችና ከትምህርት ዘርፉ ተዋንያን ጋር በተደረገ ውይይትም የጋራ መግባባት ላይ ተደርሷል።